ሰላም ጤና ይስጥልን ውድ የዜና ላፍታ ተከታታዮቻችን፣ ከሁሉ አስቀድመን አክብሮት የሰላምታችን ይድረሳችሁ ብለናል። ለሰዓት የመራረጥ ናቸውን ዜናዎች ይዘን ተገኝተናል። ለአንኳር ጉዳዮችን በማስተዋወቅ እንጀምራለን። ትግራይ ክልል ጊዜያዊ አስተዳደር ካቢኔ ማስጠንቀቂያ ሰጠ። በሌትናንት ጀነራል ታደሰ ወረደ የሚመራውና አንድ አዲስ የተዋቀረው የጊዜ አስተዳደሩ ካቢኔ በወጣው መግለጫ ላይ ባስተላለፋቸው ሀሳቦች ላይ ጠለቅ ያለ ዳሳ ስላደረግን አብራችሁን ቆዩ። ድምፃዊ አስገኘው አሸኮ ወይም አስጌ በፍቅር ያበደች ሴት ካሳየኝ እኔ የማይሞት ሰው አሳያለሁ በማለት በፌስቡክ ባጋራው መልእክት ብዙዎችን እያነጋገረ ይገኛል። እንመለስበታለን። በሌላ ዜና የኢትዮጵያን የቀይ ባህር ጥያቄ ጉዳይ በማስመልከት በአሁናዊ ጉዳዮች ላይ አነስት ሳይለች ዳሳ ስላደረግን በዝርዝር መረጃችን ላይ ይጠብቁን። ከውጭ ዜና አሜሪካና ዩክሬን ለረጅም ጊዜ የተጠበቀውን የማዕድን ስምምነት ተፈራረሙ። በዝርዝር መረጃችን ይዘነዋል። የናይጀሪያው ፕሬዚዳንት ባካችሁ እኔን ከቡርኪና ፋሲዮ መሪ ኢብራሂም ትራውሬ ጋር እያነጻጸራችሁ የደም ግፊቴን አጨምሩት ብለዋል። በዚህ መረጃ ላይ እና እስራኤል ያጋጠማትን ከባድ ሰደድ እሳት ተከትሎ የዓለም አቀፉን ማህበረሰብ ድጋፍ ጠይቃለች። በእነዚህ ሁለት መረጃዎች ላይ ጠለቅ ያለ ዳሳ ስለምናደርግ እስከ ጥንክራችን ፍጻሜ አብራችሁ ቆዩ በማለት ቻናላችን ላይክ ሼር ና ሰብስክራይብ በማድረግ እንድትከታተሉን አክብሮታዊ ግብዣችን ነው። አሁን በቀጥታ ወደ ዝርዝሩ እንውሰዳችሁ። ትግራይ ክልል ጊዜያዊ አስተዳደር ካቢኔ ማስጠንቀቂያ ሰጠ በሌትናንት ጀነራል ታደሰ ወረደ የሚመራውና እንደ አዲስ የተዋቀረው የጊዜያዊ አስተዳደሩ ካቢኔ ዛሬ በወጣው መግለጫ የትግራይ ህዝብ ከመራራ የህልውና ትግል በኋላ የተኩስ አቁም መፈረሙን ገልጾ በስምምነቱ ማዕቀፍ ሰላማዊና ፖለቲካዊ ትግል እያካሄድ እንገኛለን ብሏል ጨምሮ ምንም እንኳ የትግራይ ህዝብ ህገ መንግስታዊ ድንበሮች ባይመለሱና በስደት የሚገኙ ዜጎቻችን በአሳዛኝ ህይወት ውስጥ የሚኖሩ ቢሆንም ለዘላቂ ሰላም ሲባል የፕሪቶሪያን ስምምነት ተግባራዊ ለማድረግ ከኛ የሚጠበቀውን እያደረግን ነው ሲል አስረድቷል። ሲቀጥልም ነገር ግን አንዳንድ የፌዴራል መንግስትና የክልል ሚዲያዎችና ኮሚኒኬሽኖች ምዕራብ ትግራይን የፕሪቶሪያ ስምምነትና ህገ መንግስቱን በመጣስ የአማራ ክልል አካል አድርገው ደጋግመው መልእክት እያስተላለፉ ነው ያለው መግለጫው እንደ ምሳሌ ሚያዝያ 8 ቀን 2017 ዓ ም የአማራ ብሮድካስቲንግ ኮርፖሬሽን የተከዜ ትውልድ የተከዜ ዘብነቱን በተግባር ማሳየት ይጠበቅበታል የሚል ዘገባ መቅረቡንና ሚያዝያ አንድ ቀን ደግሞ የኢትዮጵያ ፕሬስ ድርጅት በትግረኛ ባሰራጨው ዘገባ የጎንደር ሁመራ መንገድ ፕሮጀክት ጥገና መጀመሩን በተመለከተ ሁመራን የአማራ ክልል አካል አድርጎ ማስተላለፉን አስረድቷል። በተጨማሪም ሚያዝያ 20 ቀን 2017 በሸራተን አዲስ ሆቴል ለጎንደር ልማት በሚል በቀጥታ የተሰራጨ የገቢ ማሰባሰቢያ ፕሮግራም መከናወኑን አንስተዋል። በዚህ ፕሮግራም ላይ በወልቃይት ጠገዴ ሰቲት ሑመራ ስም የበጎ አድራጎት ድጋፍ መደረጉን የጠቀሰው መግለጫው ሲቀጥልም ይህም ምዕራብ ትግራይ የአማራ ክልል አካል ነው የሚል መልእክት ለማስተላለፍ የተደረገ ሴራ ነው ብሎታል። መግለጫው በስተመጨረሻም እንዲህ አይነቱ ድርጊት የፕሪቶሪያን ስምምነት የሚጥስና የሰላም ሂደቱን የሚጎዳ እንዲሁም ግጭት ሊያስከትል የሚችል አደገኛ ድርጊት ነው በማለት ካቢኔው ድርጊቱን በጥብቅ እንደሚያወግዝ አስታውቋል። በመሆኑም የሚመለከታቸው ሚዲያዎችና አካላት እንግዲህ እንዲህ አይነት ድርጊት እንዲቆጠቡ ጥሪውን አቅርቧል። የድምፃዊ አስገኘው አሸኮ ወይም አስጌ መልእክት። በጋሞኛ ሙዚቃዎቹ በስፋት የሚታወቀው ድምፃዊ አስገኘው አሸኮ ወይም አስጌ በፍቅር ያበደች ሴት ካሳያኸኝ እኔ የማይሞት ሰው አሳያሃለሁ በሚል በማህበራዊ ሚዲያ ያሰራጨው መልእክት የተለያዩ አስተያየቶችን እያስተናገደ ነው። ሁሉንም ሴቶች በአንድ ላይ መፈረጅ አልነበረበትም በሚል ትችትን ያስተናገደው ድምፃዊው ሴት ልጅ በፍቅር አታብድም፣ ምክንያቱም ሰው አታፈቅርም። ሴት ልጅ የምታፈቅረው የወንድ ልጅ ብቁነት ወይም ኳሊፊኬሽን ነው፣ ብር፣ ቁመናና ደህንነት ወይም ፕሮቴክሽን ሲል በአንድ ላይ በጥቅሉ የሴት ልጅ ፍላጎት ተቀምጧል ተብሏል። ድምፃዊ ሲቀጥልም ብር ቁመናና ደህንነት ይሄ ነው ዋና መለኪያዋ፣ ይሄ ደግሞ ፍቅር አይባልም ካለ በኋላ እስኪ ሀብታም ሴት አፈቀርኩ ስትል ይሰማል በማለት ይጠይቅና የለም አትልፉ ሲል ራሱ ምላሽ ሰጥቷል። ይህንም ሲያብራራ ምክንያቱም የብቃት ወይም ኳሊፊኬሽን ጥያቄ የለባትም ምናልባት መውለድ የልጅ ፍላጎት ብቻ እንጂ ለተቃራኒ ወንድ ደግሞ ምንም ትሁን ምን መስፈርት የለውም ብቻ በክብሯ ትምጣበት እንጂ ብሏል። አስኪ ልክ አንጻራዊ ቢሆንም በእኔ ሀሳብ የተስማማ ብቻ አሜን ይበል ሲል መልክቱን ደምድሟል። በዚህ ሀሳብ ላይ ያላችሁን አስተ ላይ በኮሜንት ሴክሽን ላይ ያስቀምጡልን እያለን ወደ ቀጣይ ዜናችን እንለፍ። ኢትዮጵያ ሂሳብ እየሰራች ነው። ኢትዮጵያ የቀይ ባህርን ጉዳይ ከቀይ ባህር ተዋሳኝ ሀገራት በማውጣት የሀያላን አጀንዳ አድርጋ አሸናፊውን እያጤነች ነው። ትናንት ቀይ ባህር የቀይ ባህር ተዋሳኝ ሀገራት አጀንዳ ነበር። ኢትዮጵያ በግፍ የተወሰደባትን የቀይ ባህር ጠረፏን ሰጥቶ በመቀበል መሪ ለማስመለስ ያቀረበችው ጥያቄ ውድቅ በመደረጉ ኢትዮጵያ ጉዳዩን የሀያላን አጀንዳ ለማድረግ ሀያ አራት ሰባት ለመስራት ተገደደች። ተሳካላትም። ዛሬ የቀይ ባህር ፖለቲካ ከቀይ ባህር ጠረፍ ተዋሳኞች ተላቆ የአሜሪካና የቻይና ጉዳይ ሆኗል። በአሜሪካ የሚመራው የቀይ ባህር ካምፕ ለአንድ ሀገር ነት እውቅና እስከመስጠት የሚደርስ ሲሆን በተቃራኒው በቻይና የሚመራው ቋንቋ በበኩሉ ሶማሊላንድ የማትሻር የማትገሰስ የሶማሊ መንግስት የግዛቷ አካል ነች የሚል አቋሙን አንግቦ አይቀሬ ለሚሆነው ፍልሚያ ዝግጁ ሆኗል። ሶማሊያ፣ ግብጽ፣ ሩሲያ፣ ጅቡቲና ኤርትራ ከቻይና ጎን የመሰለፍ እድላቸው ከፍ ያለ ሲሆን እስራኤል፣ ዩናይትድ አረብ ኤሚሬትስ፣ እንግሊዝና አውሮፓ ሀገር ሀገራት ከአሜሪካ ጎን መሰለፋቸው ታውቋ አድሯል። ኢትዮጵያን ከጎኗ ለማሰለፍ የወሰነችው ቻይና ጅቡቲ ለኢትዮጵያ የቀይ ባህር ጠረፍ እንድትሰጣት ጥያቄ ማቅረቧን ተከትሎ ጅቡቲ እንታይ ምላሽ እንዳት ሰጥ ለማግባባት አብዱል ፈታ አልሲሲ ወደ ጅቡቲ ያቀኑ ሲሆን የጅቡቲ ፕሬዚዳንት እስማኤል ኡመር አልጊጋ ውል ያሰሩ ሲሆን፣ አንደኛውን ቀዳሚ ጉዳይ ጅቡቲ ለኢትዮጵያ የባህር ጠረፍ እንዳትሰጥ በማግባባት የቀይ ባህር ጉዳይ የቀይ ባህር ጠረፍ ተዋሳኝ ሀገራት አጀንዳን የሚለውን ያረጀውን ጉዳይ ማጽናት ነው። ግብጽ ከቻይና ጋር መሰለፏን ያረጋገጠችው አሜሪካ በበኩል ላይ አሜሪካ የንግድና የጦር መርከቦች በስዊዝ ካናል ያለምንም ክፍያ በነጻ መተላለፍ ይፈቀድላቸው የሚል ጥያቄ በማቅረብ ግብጽን አጣብቂኝ ውስጥ አስገብታታለች። ግብጽ የአሜሪካን ጥያቄ አሜን ብላ ከተቀበለች ከቻይና በኩል ተመሳሳይ ጥያቄ ይቀርብላታል። እምቢ ካለች ደግሞ በቀጣይ ኢትዮጵያ በአባይ ወንዝ ላይ ለምትገነባው ግድብ አቤት ማለት አትችልም። ወደ ውጭ ዜና ስናልፍ አሜሪካና ዩክሬን ለረጅም ጊዜ የተጠበቀውን የማዕድን ስምምነት ተፈራረሙ። አሜሪካ የዩክሬንን የኃይልና የማዕድን ሀብት በጋራ ለመጠቀም የሚያስችላትን ስምምነት ለወራት ከዘለቀው ውጥረት የተሞላበት ድርድር በኋላ ተፈራረመች። ሁለቱ ሀገራት ዩክሬን ከሩሲያ ጋር እያደረገች ባለው ጦርነት የተጎዳ ኢኮኖሚ እንዲያገግም ለማድረግ የሚያስችል የመልሶ ግንባታ ኢንቨስትመንት ፈንድ ለማቋቋም ተስማምተዋል። የአሜሪካ ግምጃ ቤት ኃላፊ ስኮት ቤሴንት ስምምነቱ ዩክሬን ውስጥ ዘላቂ ሰላምና ብልጽግና እንዲመጣ ለማድረግ ሁለቱን ሀገራት ቁርጠኛ መሆናቸውን ያሳየ መሆኑን ተናግረዋል። ከአሜሪካ ወታደራዊ ድጋፍ ለማግኘት የምትሻው ዩክሬን አሁን የተደረገው ስምነት ወሳኝ ተደርጎ ታይቷል። የአሜሪካ ግምጃ ቤት ረቡዕ ሁለት ባወጣው መግለጫ እንደሚያስረዳው አዲስ የተመሰረተው የአሜሪካና ዩክሬን የመልሶ ግንባታ ኢንቨስትመንት ፈንድ ሩሲያ ዩክሬን ከወረረችበት የካቲት 2022 ጀምሮ ዋሽንግተን ለኪየቭ ላከችው ከፍተኛ የፋይናንስና ቁሳዊ ድጋፍ እውቅና ሰጥቷል። ስምነቱ ይፋ የተደረገበት የቋንቋ አጠቃቀም በትራምፕ አስተዳደር ከተለመደው በበለጠ መልኩ ለዩክሬን አጋርነት ያሳየ ነው። መግለጫው የሩሲያን ሙሉ ወረራ ያመለከተ ሲሆን የሩሲያ ጦርነት በገንዘብ የደገፈ ወይም ግባቶችን ያቀረበ የትኛውን መንግሥት ወይም ሰው ከዩክሬን መልሶ ግንባታ እንደማይጠቀም ገልጿል። እስካሁን ድረስ ስምምነቱን በተመለከተ ከክሬምሊን የተሰጠ ምላሽ የለም። አሜሪካን ፕሬዚዳንት ስምምነቱን ዋሽንግተን ከጦርነት መጀመር አንስቶ ለኪዮ የሰጠችው በብዙ ቢሊዮን የሚቆጠር ዶላር መልሶ እንደሚያስገኝ ተናግረዋል። በህዝቡ ምክንያት ከአሁን በኋላ ማህበራዊ ሚዲያ አልጠቀምም፣ የናይጄሪያ ፕሬዝዳንት። ፕሬዝዳንቱ ባካችሁ እኔን ከቡርኪና ፋሶ መሪ ኢብራሂም ትራኦሬ ጋር እያነጻጸራችሁ የደም ግፊቴን አትጨምሩት ብለዋል። አህመድ ቲዩቡ በናይጄሪያ ህዝብ ምክንያት ከአሁን በኋላ ማህበራዊ ሚዲያ አልጠቀምም፣ ናይጄሪያን ትልቅ ለማድረግ የምችለው እያደረግኩ ነው፣ ህዝቤ ግን በማህበራዊ ሚዲያ ይሰድበኛል፣ በማንቋሸሽ ይንቀኛል በማለት አምረው ተናግረዋል። የናይጄሪያ ህዝብ በማህበራዊ ሚዲያ ስለ እኔ የሚጽፉትን ሳነብ ጊዜ በንዴት ደም ግፊቴ በጣም ይጨምራል፣ ስለሆነ ማህበራዊ ሚዲያ መጠቀም ማቆም አለብኝ ምክንያቱም በዚህ ሁኔታ ከቀጠልኩኝ ተልኮኝ ከማሳካቴ በፊት ሞት አለው። ምንም እንኳ ለናይጄሪያ የሚበጃትን መልካም ሰራ ብሰራም በእውነቱ ልቤ ተሰብሯል። ከሌሎች ፕሬዚዳንቶች እያነጻጸሩኝ ምንም እንዳልሰራ መሪ ያደርጉኛል፣ ብለዋል። በፕሬዚዳንት ቦላ አህመድ ቲዩብ ዘመን አብዛኛው የናይጄሪያ ህዝብ በኑሮ ውድነት እየተማረረ እንደሆነ ይነገራል። እስራኤል ያጋጠማትን ከባድ ሰደድ እሳት ተከትሎ የዓለም አቀፉን ማህበረሰብ ድጋፍ ጠየቀች። እስራኤል በዋና ከተማዋ ኢየሩሳሌም አቅራባ ያጋጠማት ከባድ ሰደድ እሳት ተከትሎ የዓለም አቀፉን ማህበረሰብ ድጋፍ ጠይቃለች። ከኢየሩሳሌም በቅርብ ርቀት ላይ የተከሰተው ከባድ ሰደድ እሳት መዛመትን ተከትሎ ነዋሪዎች አካባቢያቸውን ለቀው እንዲወጡ መደረጉ ተገልጿል። እንዲሁም በሰደድ እሳት የተነሳ በርካታ መንገዶች እንዲዘጉ መደረጉ ተነግሯል። ባለፈው ከባድ የአየር ጠባይና በኃይለኛ ንፋስ ታግዞ እየተዛመተ የሚገኘው የሰደድ እሳት ለመቆጣጠር የእሳት አደጋ ሰራተኞች ጥረት በማድረግ ላይ መሆናቸውን ሲኤንኤን ዘግቧል። እስራኤል መከላከያ ሚኒስቴር አገሪቱ ብሔራዊ አደጋ ጊዜ ላይ መሆኗን ገልጾ የሰደድ እሳቱን ለመከላከል ያለም አቀፉ ማህበረሰብ ድጋፍ ጠይቋል። የተከሰተው የሰደድ እሳት ምናልባት በታሪክ ትልቅ የሚባል መሆኑን የገለጹት የኢየሩሳሌም ግዛት የእሳት አደጋ ዲፓርትመንት ኮማንደር ሻሙሊክ ፍሬድማን የሰደድ እሳቱ በሰከንድ ስልሳ ማይል ፍጥነት የሚጓዝ መሆኑ የበለጠ እንዳይዛመት አስጊ አድርጎታል ብሏል። የሰደድ እሳቱ በኃይል መዛመቱን ተከትሎ ባለስልጣናቱ ቴል አቪቭን ከኢየሩሳሌም የመገናኘውን መንገድ ለመዝጋት መወሰናቸውን የተገለጸው ረቡዕ ዕለት የተከሰተ የሰደድ እሳት ለመከላከል እስራኤል ባቀረበችው ድጋፍ ጥያቄ ሶስት የእሳት መከላከያ አውሮፕላኖች ከጣሊያን ማግኘቷ ተነግሯል። ውድ የዜና ላፍታ ቤተሰቦች የእሳቱ መረጃዎቻችን ያዳመጣችሁትን ይመስል ነበር። ስለተከታተላችሁ እያመሰገን ቻናችን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየታበዝን በዚሁ ተሰናበትን። ጤና ይስጥልን።